ልጅሽ አጋድሞ ሲደፈድብኝ ወንድም ነው አቁም ትይዋለሽ ብዬ አስቤ ነበር። ግን እንዴት አስቻለሽ? ለምንድን ነው ቆይ ለአንድ ተራና ማረባ ባለጌልጅ እንደዚህ የምትቆረቆረኝ? እንበል ዳግም ባለጌልጅ አይደለም። ይልቁን እንደዛ በላት። አትልፊ ምንም አንተ ወንድ አይደለም። እኔ እስከማውቀው ድረስ ወሬ ወደዛ የሚያቀብል ወንድ አላውቅም። የልጅ ሚስት መሆን ያለብሽ አንቺ ግን ምን ጭራሽ ለሚስትነት ማጭተሽኛል? ይሮዳውዬ እንደሌት በእውነት በጣም አዝኛለሁ። እስኪ በትክክል ንገሪ። አባቴ የፈጸመው ወንጀል ምንድን ነው? ላይኩም፣ አንቺ ዝም ብዬሽ እያናገርኩ ያለሁት እሱን። አባቴ ለኔ ሲል ነው እስር ቤት የገባው ብለህ እያሞኘኝ ነበር አይደል? ሁሉም ነገር እውነት ነበር። አባቴ በኔ ምክንያት ነው የታሰረው። ለዛውም እኔ በሰራሁት ወንጀል። ከዚህ በኋላ ምንም አይቀርም። እኔ በሰራሁት ወንጀል አባቴ ወንጀለኛ ተብሎ እንዲኖር አልፈ ስለዚህ እጅ የራሴን እጅ እሰጣለሁ። ዳግም ምን እያደረክ ነው? በፍጹም ይሄን ማድረግ የለብህም አባቴ። ከዚህ በኋላ በእኔ ወንጀል እንደዚህ ሲሰቃይ ማየት አልፈልግ ሁሉም ነገር የኔ ጥፋት ነው። ሁሉንም ነገር ደግሞ እኔ እወጣዋለሁ። ዳግም አይሆንም። እባክህ ላይ እኮ አንድ ነገር በለው ይሄንን ልጅ የተራገምኩሻ እንደት ጮኛለሁ ተባለ ክራለ ናው ናው ምን እየሆናችሁ ነው እናንተ? ጤና የላችሁም እንዴ? ህሻ ነፍሱን በእጄ ከማጥፋት በፊት ከዚህ ቤት ሰጡልኝ። ተረጋጋ እያልኩ ነው። እኛ ሁሉም ነገር አውቀናል። አሁንም ቢሆን ልጁ በአባቱ ጥፋት መቀጣት የለበትም። ናሁም ለእኔ ክብር የለ። በጣም ያፈርኩብህ። ክብር ያልሽው የምን ክብር ነው? ይሄን ጦጥ እዚህ ቤት አምጣሽ፣ ቤተሰቡን ስላዋረሽ ነው። የትኛውን ክብር ነው የምታወሪው? ይበቃሀል አልኩህ። የማይሆን ነገር አትናገር። በርግጥ ከእሷ ይልቅ እኔን ብታምነኝ ነበር የሚገርምኝ። ትሶ ያፈ እዚህ ጋር ብያለሁ። ትሰማኛለህ? አሁን ከዚህ በኋላ እጄን የምታነሳው ከኔ በኋላ ይሆናል። ከሷ ይልቅ እኔ ያልከው ማለት እሷ እንዴ? ከናውን ጋር የጣላችሁት በአባት ጉዳይ መስሉኝ፣ አባዬ አባቱ ብቻ እኮ አይደለም ወንጀለኛ፣ ራሱ ልጁም ጭምር ነው። ትናንትና ማታ እዚህ ቤት ራስ ይበላ ጮኘ፣ ለማማገጥ እየሞከረ ነበር። ያቺ ሴት ጉዷን እንዳላወጣ ነው። ሁሉንም ነገር ተናግራ ከናሁን ጋር እንድጣላ እያደረግቻለ በጣም ማውራቱን ማትችልበታለህ። ዴ ዳግም ቆይ፣ አንተ ደግሞ ስለምን ጉድ ነው የምታወራው? ከዚህ በላይ መናገር ነገር ስለማልችል የቀረው ራሱ እየሰማ ስለምን ጉድ ነው እያወራ ያለው ማያ አትመኝ። እሱ እያስመሰለ ነው። ሲጀምር ካብራን ጋር የተፈጠረውን ነገር እንዳትናገሩበት ለመደባበቅ ነው ይሄን ሁሉ የሚያደርገው። ቀድሞኑ ቢሮ መጥቶ ነበር ከኤርሚያስ ጋር ስልክ እንደምታወራና ግንኙነቷን እንዳላቋረጠች እራሱ ቀድሞ መጥቶ ነግሮኛል። እና ናሆና ዳግም ተጣሉ እያልሽ ነው? ዛሬ ቢሮ ሲቀወጥ ነው ያለው። እያልኩ ደግሞ ያች ነች ያጣላቻቸው። ቆይ ያቺ ማን ናት? ነገ ሽምግልና የምትሄድላት ልጅ ነች። ወንድማማቾቹ ነው ያጣላቻቸው። ይሄን ወንድማማች የሚለውን ቃል እንዳትጠቀሚ ብየሽ ነበረ። ዛሬ ናሁም ዳግም ላይ እንደዛ ሲሆንበት ሳይ ወንድምህ ነው ልለው ትንሽ ነበር የቀረኝ። ኗሚ መቼ ነው ግን አንቺ ካለፈው ስህተትሽ የምትማሪ? አባዬ ዳግም እንዴት እንደሚያሳዝን ስላላየኸው እኮ ነው እዚህ ቦታ ላይ የተገኘሽው። ስራ ለመስራት መሰለኝ። አንቺ በእነሱ መካከል መግባት ምን አስፈለገ? ደህና ነገሮች ሲስተካከሉ መልሴች ልታበላሽ ነው እንዴ? ደግሞ በጣም እርግጠኛ ነኝ እንዳጊ፣ ልክ ነው። በፈጠረሽ አንቺ ልጅ አታሳብጅኝ። ለምን እንደዚህ እየሆንሽ እንዳለ ራሱ ግራ የገባኝ ነው። አሁንም አምራንና ነው ኤርሚያስ በደብቅ ይገናኛሉ። ዛሬ ምንድነው ነው ሽ ሲጠራ አልደነግጥሽም። በትጠበቅቂ ነው አንቺ ልጅ የሚሻልሽ አሁን ከዚህ ውጪ። ለእኔም ጥያቄ የሆነብኝ ይሄ ነው። ቆይ ለምንድን ነው እስካሁን ስለ ናሆም ሳስብ በዚህ ልክ የምጨነቀው እና የምደነግጠው? በቃ ተረጋጋ። ተነስና ታጠብ። መድማትያውን ነው የታየሽ? ንገሪኛ። መድማትያውን ነው የታየሽ? ስሚ ልጅሽ አጋድሞ ሲደፈድበኝ እንደምን አቁም ትይዋለሽ ብዬ አስቤ ነበር። እሺ ቆይ ግን እንዴት አስቻልሽ? ይኸውልህ፣ ዳግሜ በቃሽ፣ ተረጋጋ። ቆይ አጥነት እንደዚህ ነው? ሁለታችንም እኮ ከአንድ ማህፀን ነው የወጣነው። እንዴት አስቻለሽ? ንገሪኝ። እኛ መልስ የለሽም ታሳፍሪው የምር ታሳፍሪያለሽ እሺ የሚለው ይሄ ምን የሚሉት ነው? ጠኝነት ነው ልጄ። ዲዳዲ አምራን ኮዶ ውስጥ ባለው ፅንስ ምላር የነገረችኝ ይህን ነገር ሆን ብሎ እንዳደረገባት እኔ በፍጹም ዳግም ይህን ያደርጋል ብዬ አልቀበል አላም እና አምራን እየዋሸሽ ነው እያልከ ነው አባዬ? የራሴን ስሜት ብቻ ነው የተናገርኩት። ቆይ ይህንን ተራና ባለጌ ልጅ ታውቀው ነው ስለሱ እርግጠኛው ነው የምትናገረኝ? አባ ነገሮችን ማብረር ነው የሚሻለው። ነገ እጮኛ ጋር ደግሞ ሽማግሌ መላኩ አትርሳ። ለይኩን ስለምን ሽማግሌ ነው የምታወራው? ይሄ ነገር ሳይጠራ ምኑ ሽማግሌዎች ሰርግ የሚባል ነገር የለም። እባክዝም አንቺ እንኳን ነገሩ ለማረጋጋት ሞክል። ለምንድን ነው የምረጋጋው? ላይ ይኩን አጠገቤ እኮ ነው ዳግም ሲቀጠቅጠው የነበረው። ይሄን ቤት ለቆም ማያወጣ ከሆነ ገና ገልሉ አለው። ናሁም ነይ። ግን አንድ የማይገባኝ ነገር አለ። ለምንድን ነው ቆይ ለአንድ ተራና ማረባ ባለጌልጅ እንደዚህ ትቆረቆረ? እንበ ዳግም ባለጌልጅ አይደለም። ይልቁን ይልቁንስ ያቺን አታላይና ጨርባሪው ነው እጮኛን። ሄድና እንደዛ ባላት ረባካችሁ እናንተ ሰዎች እኔን ማሳመም ነው እንደ ፍላጎታችሁ። የሆነ ነገር አለ እንጂ ያለ ምክንያት ለዚህ እንግዳሽ እንደዚህ ልትሆን ትችል ዝን ነው። ልጁ በጥፊ መምታት አልነበረብሽ። እና ታዲያ ሂሳቡ ለምን አንድ እንዲሆን፣ አንተ ምንም በጥፊ አትመታኝ። ወይ ጣጣዬ የኔ ነገር በቃ እንዳውራ መዳቦ ከላይና ከታች መቃጠል ሆነ። አምላኪውን በምን አይነት ኃጢአቴ ነው እንደዚህ ይቀጣኛለሁ። በሰላም ነው ፈልግሻለሁ ብለሽ የደወልሽልኝ? አምራን እስኪ እውነት ለኔ ንገሪ። እውነት እንዳልሽው ዳግም አድርጎታል። ለምን አስፈለገ በዚህ ልክ መዋሸትና ዳግምና ነው ማጣራት ና ባልተወለደ ልጅ የሚያልሽ እንዴት ነው ለዋሽሽ የሚችለው? ምናልባት ትክክለኛው የአንቺ መገለጫ ይሄ ቢሆንስ ውሸት፣ አታላይነት ገንዘብ ወዳድነት ይሄ አንቺ ማንነት ቢሆንስ? ሊሰርቡኝ ነው እንደዚህ ድረስ የጠሩኝ። ይሄ እውነት ሳይወጣ ምንም ሽምግልና ጋብቻ የሚባል ነገር እንደሌለ ነግሬሽ ነው የመጣሁት። ምናልባትም እውነቱ ከወጣ ወይ ይሄ ነገር ይቀጥላል አልያም ደግሞ ባለበት ይቆማል። ምንም የሚጣራ ነገር የለም። ከድሮ ጀምሮም እንደማይወዱኝ ያውቃል። ልክ ነሽ፣ አልወድሽም። ምክንያቱም አታላይና ሴረኛ ነሽ። ይሄን ውሳኔ ግን ጋሽ ሌኩን ያውቃሉ? ያቃሉ። በልጄ ጉዳይ ለመውሰን የዋሌ ፍቃድ አያስፈልገኝም። አሁን እውነቱን ንገሪኝ፣ ምናልባትም ይቅር እንዲልሽ ይረዳሽ ይሆናል። ለእርሶ ይቅርታ ብዬ የምቀይረው እውነት የለኝም። ያሊ ፆታዊ ጥቃት ሊያደርስብኝ ነበር። በቃ እውነቱ ይሄ ነው። ይልቁንስ የመጨረሻ ድርሽ ምትጠቀሚ መልካም ነው ባይ ነኝ። ምናልባት ተሳክቶሎት የነገውን ሽምግልና ሊያስቀርት ይችላሉ። እኔና ናሆምን ግን መቼም ሊለያዩ አይችሉም። ስለ ስለሷ አታስቢ ምናልባትም ዝናሽን እስካሁን ድረስ አልተረዳሻት ይሆናል። ከዚህ በኋላ በደንብ ትረጃታለሽ። ታስብ ህይወቴን በሙሉ ገንዘብ ለማጠራቀም ስለፋ ቤተሰብ የሚባለውን ትልቅ ህይወት ዘንግቼው ነበር። እባክል ይኩም ራስን አትውቀስ አንተ እኮ ማለት ከራስህ ማለፈ ሌሎች እኮ የምትተርፍ ሰው ነህ። ለልጆች እንኳን መሆን አልቻልኩም። ናሁ እና እናቱ እንኳን ሳይፈራ በፊታችን እኮ ነው የደበደበ። ምናልባት ትንሽ ተናዶ ይሆናል እንጂ ናሁ እኮ እንደዛ አይነት ልጅ እንዳልሆነ ሁላችንም እናውቃለን። ተወይ፣ ተወይ ባክ። ተሰብ ገንዘብ ሰራው እንግዲህ ልጆች ላይ አልሰራው እንደ ዘንድሮም እየተፈተንኩበት አለ። እባከለይኩ አንተ እንደዚህ ስትሆን በጣም ነው የሚከፋና ይቅርታ አትሰማ ስሜት የመቋጠር ስላቃት ነገሮች መልካም መሆናቸው እኮ አይቀርም። ፈጣሪ እኮ የሚወደውን ሰው ነው የሚፈትነው። እባክህ ተረጋጋ። ዝኑ የዚህ ነገር እውነት ሳይታወቅ ሽምግልናው መቅረት አለበት እያለች አላውቅም። ብቻ እኔ ምን እንደምልህ አላውቅም። ይህ ቆይ እስኪ ለእኛ ውርደት አይደለም? እስኪ የእሷስ ቤተሰቦች ምን? ለማንኛውም ተረጋግታችሁ ነገሩን ምከሩበት። ለመመካከር እኮ የምትመች ሴት ስትሆን እኮ ነው ገና ስታናግራት እኮ ቁጣ ነው የሚቀረት። ይቅርታ አድርግልኝና፣ አብራን ከድሮ ፍቅረኛዋ ጋር እየተገናኘች ከሆነ በጣም አደጋ ነው። እሺ ቆይ፣ ይህንን እንዴት ነው ማጣራት የምችለው? ለምን ከዚህ በፊት እንዳደረከው ከጀርቧ ለምን ሰላይ ያትልክባት? የንግዋን ምራቴን ነው፣ ሰላምናት ቀርቼ ሰላይ ምልክባት? መቼም ከሚመጣብህ ችግር አይበስም አይደል? ግራ የተጋባ ነገር ነው። እና የሽምግልናው ነገር እንዴት ነው? እኔ እኮ ሽምግልና እኔ ጋ የሚላክ ቢሆን እስኪ ቆይ ትንሽ ላስብበትን ነበር። ሽምግልናው እኮ እሷ ቤትም የሚካሄድ ከሆነ ላስብበት ማለት ትችላለች። ቤተሰቦቹ አስብ ይሉኛል እንዴ? ሌኩን እና ሚሉልኛል ብለህ የማይሆን ውሳኔ ልትወስን ነው እንዴ? ወይ ካልሆነ እኮ ሽምግልናውን እኮ ለተወሰነ ጊዜ ማዘገየት እንችላለን። የጨረታው ሰናት ተዘጋጅቶ የአንተ ፊልማ ብቻ ነው የቀረው። ሌላ የምታዘኝ ነገር አለ? ያዘዝኩሽ ነገር መደሰ? የስራ መልቀቂያውን አዘጋጅቼ ቢሮ አስቀምጬ ይለታለሁ። አሁንስ መሄድ ይችላሉ። ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? ያ ዳግም ደበደበኝ ብሎ ነገሮች ነው አይደል? አረ እኔ ጭራሽ አላገኘሁትም። ቆይ ደብደባዋል እንዴ? አውቃለሁ። በአንቺ ህይወት በእርግጥ የመግባት መብት የለኝ፣ ግን ያ ልጅ የሚሆን ይችላል አይደል? ምንድን ነው የምታወራው? ኑሐሚን፣ ልትደብቂኝ አትሞክሪ። ሁሉንም ነገር አውቀዋለሁ እኮ። ምኑን ነው ያወቀ? ከዳግም ጋር የፍቅር ግንኙነት ውስጥ ነገባችሁ አውቃለሁ። ምን? እርግጠኛ ነኝ። ይሄንንም አምራ ነች አይደል? የነገራችሁ ቢሮ ውስጥ ተሳሳቡ እኔ ይሄን አላምንም። ቆይ ይቺ ልጅ ግን ምን አይነት ልጅ ነች? በዚህ አይነት ዳግም ትክክል ነው ማለት ነው። እየዋሸች ቢሆን እንዴት ወደ ውስጥ ባለው ልጅ ትምልልኛለች? ሲጀመር ከዳግም ጋር ምንም አይነት ግንኙነት ቢኖረኝ አይመለከትም። ሲቀጥል ደግሞ ልጅቷ የለየላት ውሸታም ነች። ውሸታም ሰው ደግሞ የሚያምነው ሰው ካገኘ ምንም ብሎ ሊምል ይችላል። በአንተ ግን በጣም አስ ይባሃል። ልጅቷ በምንም ነገር ልትምል ትችላለች፣ ግን በፍጹም በፍጹም በልጆ በፍጹም ልትብል አትችልም። ምነው ደነገጥሽ? ለነገሩ በውሸት ዓለም ውስጥ የሚኖር ሰው ሁሌ እንደደነገጠ ነው አይደል? ልደበድበኝ ነው እንዴ መንገድ ላይ ቆምከው? ቆይ ግን አንቺ ምን አይነት እርኩስ ሰው ነሽ ሌላ ያልሰማሁት ነገር ሰማሁ ብለህ ስታወራ ዝም ብዬ መቀመጥ ነበረብኝ ጭራሽ ውሸትሽ ሳያንስ የሰማሁትን ነገር ልክጅኝ ነው ምንም ነገር አልሰማህም አንተና ኑሀሚን ሆን ብላችሁ የኔን ህይወት ለመበጥረጥ የሰራችሁ ሴራ ነው እውነቴን ነው የምልሽ አንቺን ሴት ነሽ ብሎ ለሚያገባሽ ሰው ነው ማዝም ሰውዬ መሳደብ አችልም እሺ ሴት ላይ እጄን አላነሳም ብዬ ነው እንጂ በጣት አጥፍሽ ላ ደስ ይለኝ ወንድ ነሀ ሞክራት ይልቅ ከዚህ በኋላ መንገድ ላይ ባትገኝ ጥሩ ነው ይዘገያል እንጂ እውነቱ አይቀርምሽ ይልቅ ለኑሀሚን ቋም ጭበት የነበረውን ሰው ላገባው ነው ብላሻለች ብለህ ንገራት። ዝም በይ። ኖዋሚ ባንቺ ስም የምትጠራ ሴት አይደለች። ይልቅ አንተም ከሷ ፍቅር ከያዘ ጠበቅ አድርገህ ያዛት። ያው ማለት የአንተንም ጨጓራ ካላጠችም ማለት ነው። የማትረቢ አትፈታተኝም እየሻል ምን ታስፈራራለ? ወንድ ከሆንክ ካሰነዝርም። ሲጀመር ደግሞ አንተ በናዋሚ ይወጥስ ምን አገባ? ልክ ነሽ። ህሊና ያላርፍ ብሎኝ ነው እንጂ መግባት የሌለብኝ ጉዳይ ውስጥ ነው የገባሁት። እንደሱ እውነቱን ማወቅ ጥሩ ነው። መጤ መሆንን መዘንጋት የለብህም። አትልፊ።

ማየደውላ ሽምግልናው እንደቀረ ነገራች። ገና ለገና ትናንትና የመጣ ሰው ታምኖ እንዴት ሽምግልና ይቀራል? ቆይ እስኪ አንተ ራስህ ስታስበው፣ በዚህ ሁኔታ እንዴት ብለን ነው ሽማግሌ የምንልቀው? በዚህ ሁኔታ ስትል አልገባኝም። አሁንም አምራን እየዋሸች ነው እያልከኝ ነው አንተ ራስህ እርግጠኛ የሆንኩ እኮ በሆዷ በያዘችው ልጅ ስለማለችልህ። ቆይ እውነታው ያለው እሷ ጋር ቢሆንስ እንዴ? እሷ ያለችው ያ ዳግም የተባለ ጋጥ ወጥ ልጅ፣ ችግሩ ያለው እሱ ጋር ቢሆንስ እንዴ ከዛ በፊት እኮ ያቺ ልጅ ምን እንደነበረች እኮ እናውቃለን፣ አይደለም እንዴ? ስንቴ ነው የምነግረው፣ ዳድ ያለፈው ታሪክ ነው እንዳትለኝ። ቆይ ዋሽታ ቢሆንስ ቢሆንም ዋሽታም ቢሆን ከዚህ በኋላ ግድ የለኝም። ምን ይሄ ደግሞ ምን የሚሉት ፈሊጥ ነው? ዳዲ ልጄም በወዷ የያዘችዋን ሴት አሁንም ቢሆን አፈቅራታለሁ አሁንም ከዛች ልጅ ጋር ግንኙነት ቢኖረው ግድ የለኝ እያልከኝ ነው? እያወራን ያለነው ስላለፈው መስሉኝ። እውነትም እቺ ልጅ ምንድን ያስነካችን? ፍቅር ነው ያስነካችኝ አባዬ። አምራንን ከራሴ በላይ ወዳታለሁ። አምራን ሚስቴ እንድትሆን የምፈልጋት ሴት ነች። ከኔ ጋር ግን አጉል እል ውስጥ ማትገባ ደስ ይለኛል። እኔ ከማንም ጋር ላ አልተጋባውም። አባዬ፣ እናንተ ነገር ሽማግሌ ባስልኩም እኔ በራሴ መንገድ ሽማግሌ ይልካለሁ። ይህ ልነግርህ እፈልጋለሁ። ስለዚህ ከቤተሰብ ትእዛዝ እየወጣህ ነው ማለት ነው? እናንተ እኮ ናችሁ ይህን ፍላጎት ማክበር ያቃታችሁ። ለነገሩ እኮ ነገሮችን በራሴ መወሰን ከጀመርክ በጣም ቆይተሃል። ቆይ ዳግምን ከዚህ ድርጅት ለእኔ ሰዓት ነግረኝ፣ ለምን አባረርከው? ድርጅቱ እኮ ለእኔ ኃላፊነት እስከሰጠኝ ድረስ ማንንም የመቅጣር የመሻር የማባረር ቅጣት መውሰድ መብት እንዳለኝ የታወቀ ነው። አለምዲ አባዬ፣ ለነገሩ ተቀይረሃል ብዬ እኔ ትልቅ ውሳኔ መውሰኔ እኔ ኔ ጥፋተኛ ድርጅቱን መለሰ መውሰድ ከፈለግህ መብት ነው እንደፈለግህ። በአምራን ግን መቼ ቼ ሚሆናል ደራደር ኦ ወይዘሮ ዝናሽ እንዴት ዋለ? አቶ ተሰማ እንዴት ነሽ? እንዴት ነው ሰላም? እግዚአብሔር ይመስገን መቀመጥ እችላለሁ። አረ አረፈኝ። ምን ሴቶቹ እኮ ቤት ውስጥ የሉም። ገነትም ወጣ ብላለች፣ እንናይም ደግሞ ስራ ናቸው። አቶ ተሰማ እርሶ ግን እንዴት ነው ማለት፣ ትንሽ እየተሻሉት ነው? ደህና ነኝ ወይዘሮ ዝናሽ። እኔ እኮ ውጭ እጂ መታከም አልፈልግም። ሌኩ ነው በግድ አስገድዶኝ እንደወጣ አይፈልግም። እ ምን እያሉ ነው? ውጭ ሄደውማ መታከም አለበት። ምን አውቃለሁ አቶ ተሰማ እርሶም የሆኑ ኑሐሚንን በድሮ መነጽር ነው የሚያዩኝ። ግን ደግሞ ከረፈደም ቢሆን እውነቱ ገብቶኛል። የተፈጠረውን እኮ ሌይኩን ነግሮኝ በጣም አዝኛለሁ። ለነገሩ ይበላል፣ ኑሐሚን ላይ የሰራነው ግፍ እኮ ነው ዝጭ፣ እርጉም ላይ ይጣል። አሁን እናንተ እንዴ ልታደርጉ ነው? መቼም በዚህ ሁኔታ ሆኖ ነገ ሽማግሌ ሆኖ መሄዱ በጣም ከባድ ነው። ከሌይኩን ጋር አላወራችሁም እንዴ? እሱ እኮ በጣም ተወዛግቧል። ምን ማድረግ እራሱ እንዳለበት ግራ ተጋብቷል። እኔ ዳግም እየዋሸ እንዳልሆነ በጣም እርግጠኛ ነኝ። እንግዲህ እውነቱን ፈጣሪ ብቻ ነው የሚያውቀው። ልጅሽ እንደዚህ አድርጋል እያሉኝ ነው። ልጅሽ ማለቴ ያው ያደራ ልጄ። ያደራ ልጄም ቢሆን ደግሞ እኔ ዳግም በደንብ አውቀዋለሁ። ቆይ ሲጀመር ምን ብሎ ነው አተርፋለሁ ብሎ ነው እናሁም ከጮኛው የሚያጣለው? በእርግጥ እኔም ጥያቄ የሆነብኝ ነገር እሱ ነው። ከሁለት አንዳቸው ጥላቻ ከሌለባቸው እንዴት እንደዚህ አድርጎ ሊናገር ይችላል? እውነት ቶሰማ ከኔ ወገን ስለሆኑ በጣም ደስ ብሎኛል። እሱስ ከእውነት ጎን እንደሆንኩ ነው የሚሰማኝ። እውነቱ ያለው ደግሞ ከዳግም ጋር እንደሆነ እርግጠኛ ነኝ። ለማንኛውም ለኢኮኖሚ ከዚህ በላይ እንዲጎዳ ባታደርጉት መልካም ነው። በዛ ላይ ደግሞ እያመመው እንደሆነ ታውቃላችሁ። እውነት ለኢኮኖሚ የሚታመመው ልጆቻችን አታላይ ሴት ካገባ ነው። እንግዲህ የነገሮ ሽምግልና መቅረቱ አይደል? ሲጀመርም እኮ ልጅቷ የእኛን ቤተሰብ የፈለገችው ለምን እንደሆነ እኮ ግልጽ ነው። ሌላ የመጣብሽ ጉዳይ አለ ማለት ነው። አዎ፣ አንደኛ የመጣሁት ለዚህ ጉዳይ ነው። ያው እርስዎ ዋና ሽማግሌ እንደመሆንዎት መጠን የነገሮ ሽምግልና እንደቀረ ልነግርዎት ነው። ሌላ የመጣሽበት ጉዳይ አለ ማለት ነው። ሌላው ጉዳይ እንኳን ያው በቀጥታ ነው፣ ኑሐሚንም የሚመለከት ነው። ምን ነው? ልጅ ያጠፋችሁ ነገር አለ እንዴ? እኔ ነኝ እንደ አዲስ ለጥፋት ይቅርታ መጠየቅ ያለብኝ ነገሩ ትንሽ ግራ ያጋባል። ተሳስቻለሁ፣ ተሰማ እውነት። ያቺን ምስኪን ልጅ እንደዛ አንቋሽሼ ከቤት ያስወጣት በህይወቴ ውስጥ ትልቅ ጥፋት እንዳጠፋ ነው የሚሰማኝ። ቆይ ቤተሰቦችን ለምንድን ነው በዚህ ልክ እየጠሉኝ ያሉት? ባለፈው ጥፋቴ ለምንድን ነው የሚቀጡኝ? ምን አስጨነቀሽ? ቤውስ ጀምራ አጠገቤ ያለ ለምን እንዳለሽ በቃ መላክ ያለባቸው ሽማግሌ ነው። አዘጋጅቻለሁ። እኔ እራሴ ልካለሁ። ሁሉም ነገርም አለበት። ይቀጥላል። ቤተሰቦች የማያውቁትን ሽማግሌ ነው የምትልካው? ቤተሰቦችን ታያቸው አልኩሽ። ቆይ እሺ፣ ከዛስ ቤተሰቦች ሳያውቁ ልታገባይ ነው? በትክክል እሱን ነው የማደርገው። ወይ ቤት እከራያለሁ ወይም አሊያም ሌላ ቤት እገዛለሁ እንጂ ተመለሽ፣ እዛ ቤት በፍጹም እንድትገቢ አላደርግሽም። እየሆንክ ነው። ቆይ አንቺ ሲጀምር መግባት የምትፈልጊው ወይስ ቤት ነው መግባት የምትፈልጊው? ቤቱ ሳይሆን ቤተሰቦችህን ነው የምፈልገው። ለእናትና ለአባት ትክክለኛ ምራታቸው መሆኔን ማሳየት እፈልጋለሁ። አሁንም ከዛች ኑሐሚን ጋር ለመፎካከር እየሞከርሽ ነው። ቢያንስ እኔ ፊት እሷን አስመሳይ ብለህ መጥራትህ ጥሩ ነው። በመጨረሻ ያ ሁሉ ሴራ የእሷ መሆኑን ስላወቅ ደስ ብሎኛል። እባክሽ አምረን በቃ እነሱን ታያቸውና የራሳችን ህይወት ነው አላያም አስፈላጊ ሆነ ድርጅቱን ላባይ የሰጠውና ከዜሮ መጀመር እንችላለን። ምን እያልክ ነው? እኔ ሁሉንም ድርጅት በኪስት አስገባለሁ ብዬሽ ስጠብቅ በእጅ ያለውንም ልታስረክብ ነው። ቆይ አንቺ እኔ ነው ድርጅቱን ነው ማግባት የምትፈልጊው? ይቅርታ አልገብኝና። አሁን እኔ እዚህ ባቄላ ቆልታል ቆሎ ቆርጥመን መን የሚባል ህይወት አይገባኝም። በሆዴ የያዝኩት እኮ ልጅ ነው እንዴ ምን ይታውቃል? ሌላም ልጅ ይመጣል። የእኛን ህይወት እንኳን ቶ እነሱ እንኳን ቢያንስ የተደላደለ ህይወት ያስፈልጋቸዋል። ዛሬ አባዬ ቢሮ መጥቶ ነበረ። ዳግምን ስላባረርኩት ሳይናድድ አይቀርም። ትንሽ አይለ ቃል ተነጋግረን ነበረ። ሰማኛለ። ከፈለግ ድርጅቱን ማሰርከት ትችላለ። ማለት የሰጠኝን ድርጅት መልሰ ልትረከበኝ እየጠየከኝ ነው። በደንብ እንድታቅም ፈልገው እነዚህን ድርጅቶች እንዳንተ ከቤተሰብ ከቤተሰብ አልደረስኳቸው ላብን አንጠፍጥፈ እንደሰራው እኮ አባዬ ብዙ ጊዜ ነግረኛል። አሁንም ቢሆን ላብ የትም ፈሶ እንዲረግጥ አልፈልግም። የት ነው እኔ ያንተን ላብስ ረግጥ ያየኝ? ጥሩ አመራ ግን ከእኛ ፈቃድ ውጭ አሏት። ከኔ ግን ቤሳብ ስ ቤሳብ ስ ነገር አታገኝም። ዳድ ከእርሱ እያስወጣ ነው። በዚህ አመል ከቀጠልክ ያንን ደግሞ ማድረግ አይቀርም። ቆይ እንደፊቱን ለምን ልጅ አይደለም ብላ አትግደኝም ነው ወይ? ደግሞ በደንብ እንበሳል። ለምን ሁሉንም ድርጅት ለዳግማል ተወርሶ በቃ አልኩ። ሊቀማኮ ከነበርኩበት ሱስ አላቃ ወደዚያውት እንድመጣና ድርጅት እንድረከብ ያደገች እኛ አምራለች ከሷ ጋር አብሬ፣ እንደውም ደግሞ የሚገቡት እናንተ ነበራችሁ። ጭራሽ አብሬያት እንዳለሁ እንዴት ትከለክሉኛላችሁ? ስርዓት አድርግ እንጂ እያወሩ ያሉት እኮ አባት ነው። ድርጅቱ ማውራት ትችላለህ፣ እኔንም ከወርስ ማስወጣት ትችላለህ። አምራንን ግን በች በች ቢሆ ወይዘሮ ዝናሽ ግቢና እና ምነግሽ፣ ትልቅ ጉዳይ ስላለኝ ነው። ባግቢ፣ አባዬ ጋ መተሽ እንደነበረ ደውሎ ነግሮኛል። ኑሐሚን፣ እኔም እኮ ቤቴ እጅ ስላጣውሽ እኮ ነው። ከስራ እስክትወጪ ድረስ እዚህ ቆሜ እየጠበኩሽ ያለሁት። እሺ ስለምን ጉዳይ ነው እንደዚህ አጥብቀሽ የፈለግሽኝ? እባክሽ ስለ ልጄ ነው፣ ስለ እሱ ጉዳይ ነው ላውራሽ የፈለግኩት። ስለ ልጄ ስለ ዳግም ማለትሽ ነው? ምን ነው እስካሁን ቤት አልተመለሰም እንዴ? የእሱን ነገር እንኳን ተይው። ይሄው እስካሁን ድረስ ስልኬን አያነሳም። ባይሆን አሁን ላውራሽ የፈለግኩት ስለ ናሆም ነው። ስለ ናሆም? ናሆም ደግሞ ምን ሆነ? ቢሮ እኳ አግኝቼው ነበር። ቆይ ስለ ናሆም ምንድን ነው የምታወሪኝ? ና ወይ ሲሆን ያሰብሽው ሴራ አለ ኑሐሚን። ስለምን ሴራ ነው የምታወሪው? እስካሁን ድረስ ራሱ ላደረስኩብሽ ነገር በጣም ይጸጽተኛል። ይልቅ የፈለግኩሽ አንችና ናሆም በደንብ እንድትቀራረቡ ነው የፈለኩት፣ አለ አይደል ከናሆም ጋ እኮ አሁንም እንቀራረባለን። በዛ ላይ ቢሮ ውስጥ አንድ ላይ የምንሰራ ሰዎች ነን። እማከብረው በጣም ጥሩ አለቃይ ነው አውቃለሁ ኑሐሚን፣ ያው መቀራረብ ስልሽ የቢሮ አይነት ሳይሆን አለ አይደል፣ ሳይሆን ምን? ወይዘሮ ዝናሽ ምን እያወራሽ እንደሆነ አልገባኝም? በዛ ላይ ናሆም እኮ የሚወዳትና ሊያገባት የተዘጋጀች እጮኛ አለችው። ኑሐሚን፣ እሱን እንኳን ልሹ፣ ይሄን ነገር ስነግርሽ ላንቺ በደንብ አስቤበታለሁ። አምራን የኔ ምራት መቼም ልትሆን አትችልም። የልጄ የሚስት መሆን ያለብሽ አንቺ። ምን ጭራሽ ለሚስትነትም አጭተሽኛል እንዴ ቆያሁ ምን ተፈጥሮ ነው? እስከ ዛሬ እኮ አባቴን ስትንቂ እኔ ደሀ ነሽ ለቤተሰባችን አትመጥኝም ስትኝ ነበር። ይኖር አይደለም እንዴ? እሱ አይደለ ትልቁ ስህተቴ። ኖአሚን ልጅ አምራንን ከሚያገባ አንቺ አስር እጅ ትሻይኛለሽ። ወይዘሮ ዝናሽ እኔ ኖአሚን ባጣ ቆይኝ፣ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም እሺ። እውልሽ ኖአሚን እንደሱ እኮ አይደለም። ይሄን ነገር እኮ ለአንቺ ስነግርሽ በደንብ አስቤበት ነው። ደግሞ እኮ መኪናው ቤት ድረስ ሊያደርስሽ ይችላል። ለመኪና አመሰግናለሁ። እኔ ግን ፈጣሪ በምንም የማልቀይረው ሁለት እግር ሰጥቶኛል። በእግሬ መሄድ እችላለሁ። እሺ ቅባቶሽ፣ ልቀቂኝ አልኩሽ እኮ። አይኑ አሚን፣ ልብሽ እየፈለገኩው፣ አፍሽ ምቀኛ ሆነብሽ። ልጄ እንደምትወጁ በደንብ አውቃለሁ። አንቺ ነሽ የልጄ ሚስት፣ የቤቴ ምራት መሆን ያለብሽ። አምራልን ለመበቀል ደግሞ ካንቺ የተሻለ ምንም ሌላ ቆንጆ አማራጭ የለኝ።